ሀገራችን ውስጥ ያለውን ኩክ ደግሞ የቀመሱ ሰዎች አሉ መሰለኝ፣ እኔ እንጃ አላውቅም። ይመራል ነው ያሉት፣ በጣም ይመራል አሉ። ኩክ፣ የጆሮ ኩክ በጣም ይመራል ነው የሚባለው። የሚመርበት ምክንያት አንደኛ ሽታን ለመከላከል ነው። ሁለተኛው ደግሞ ምን ለማድረግ ነው፣ የተለያዩ እንትኖች ምንድነው የሚባለው፣ እኛ አሁን ትንኝና መሰል ነገሮች ዘለው ሲገቡ ለመከላከል ነው፣ እነሱን ለመከላከል ስለዚህ አሁን የሰው ልጅ ከተፈጥሮው ራሱ የሆነ ሽታ ያለበት ፍጡር ነው። ለዚያም ነው ከጭቃውም ጀምሮ አላህ Subhanahu Wa Ta'ala እንዲሸት ያደረገው። ያኔ ያለው እህ ያለው ነገር ማለት ነው። አዎ ሶስ ሰው አንድ ሳምንት ካልታጠበ ይሸታል። ብብታችን ሰውነታችን ይሸታል። ይሄ ቀላል ነው። ኬት ነው የሚመጣው? ይሸታል፣ ይሸታ ኬት ነው የሚመጣው የሚለውን በደንብ የሚያስረዳን ነው ይሄ ተገማ ጭቃ የሚለው ወይም ተገማ ጭቃ የሚለው። አዎ የሰው ልጅ እኮ አላህ ስብሓነሁ ወተዓላ በነገራችን ላይ ነገሮችን ሲፈጥር ሲፈጥር ማለት ነው ቦታ ቦታ አስይዞ ነው የሚፈጥረው ሁሉን ነገር ቦታ ቦታ አስይዞ ነው። ከመነሻ ጭቃውን ሲፈጥረው፣ ጭቃውን ጭቃ አድርጎ ፈጠረው። ያ ጭቃ ደግሞ ቆየ፣ ዘገየ ከመዘግየቱ ብዛት ደግሞ ከለሩን ቀየረ። ከለር ብቻ አይደለም ሽታም እንዲቀይር አደረገው። ሽታም ከለርም ከቀየረ በኋላ እንደረቅ ካለ በኋላ ወደ ሰውነት የተመለሰው ወደ ሰው ልጅነት የተመለሰው ማለት ነው። ስለዚህ አሁን የሰው ልጅም አሁን እዚያኔ ከደረቀበት በኋላ ረጥቦ የሰው ልጅነቱ ደሙ ውስጡ መሄድ ሲጀምር የመሽተቱ ባህሪ ይመለስበታል። አሁንም የሰው ልጅ እንደሸተተ ነው። ከሰው ልጅ ውስጥ የሚወጣው የሰው ልጅ ሰውነቱን በራሱ እኮ ትንሽ ከቆየ እንዳልኩ የመሽተቱ ባህሪ ያው የሰው ልጅ ባህሪ ነው። ያኔ ያለው ማለት ነው። አይ በክርስቲያኖች አያዋጣም፣ ስነ ፍጥረት ከቁርአን ጋራ ለመወዳደር ባይብልን ይዞ መምጣት ወይም ስለ አዳም አፈጣጠር ወይም ስለ ጂኒ ስለ መልአክ አፈጣጠር ቁርአን ላይ ከተብራራው እንደተብራራው ባይብል ላይ የተብራራ ነገር የለም። ምንም ፍንጭ የለም። ከምድር አፈር አበጀው ይላል፣ በቃ አለቀ። እሱ ራሱ በምን እንዳበጀው አይናገርም። እና አስቀመጠ እቺን መልስ ይዞ፣ ቁርአንን መተቸት በጣም ይከብዳል። እና ቁርአን ዲቴይል መናገሩ ነው ስህተቱ። እኔ እኮ አሁን መሐመድ፣ ብዙ ጊዜ እኮ የሚገርመኝ ቁርአን ዲቴይል መናገሩ ነው ስህተቱ። ደግሞ የሚገርመውን ነገር ልንገርህ፣ አንድ የሆነ ህግ አለ። በነገራችን ላይ ሎጂክ፣ የሎጂክ ህግ ነው። ይህ ህግ አለማወቅ ይባላል። የሆነን ነገር አንተ አለማወቅህ ያ ነገር የለም ማለት አይደለም። ያ ነገር አይደለም ማለት አይደለም። አይደል እንዴ መሐመድ፣ ለምሳሌ ያክል እኔ ቤት ውስጥ አንድ ነገር አለ ብዬ ብናገርና አንተ ደግሞ የለም አልከኝ። ለምንድን ነው የሌለው? ስለ ስለማላቀው አልከኝ። እኔ አላቀውም ካልከኝ እንዴ እኔ አየ፣ ስለ አንተ ማወቅና ለማወቅ ምን አገባኝ? ቤቴ ውስጥ ያለውን የማቀውን ነገር ነው የተናገርኩት። ተግባባ። አሁንም ክርስቲያኖቹ ዘንድ ያለው ነገር ምንድነው? የለም። እነሱ ጋር ምንም ነገር የለም። እነሱ ጋር ባዶ ነው። ስለዚህ ጉዳይ እውቀቱም የለም፣ ምንም የለም። መጽሐፉን ገልጠህ ብታነብኩ አሁን ወላሂ በጣም የሚገርመኝ ነገር እንዳለ ስለ ታሪክ ብቻ ነው የምታገኘው። ስነ ፍጥረት፣ ስነ ከዋክብት፣ ስነ ምን፣ ስነምን፣ ስነምን የለም። ስለዚህ አሁን ይሄ የሌለው ነገር በአጠቃላይ እንትን ማለት ነው። በቃ መካድ ነው ማለት ነው። አንተ ጋ ያለው መካድ አትችልም፣ ምክንያቱም አንተ እውቀቱ የለህም፣ እዚያ ጋር አልደረስክም። በቃ እዚያ ጋር ዝም ብለህ ቆመህ ማዳመጥ ነው የሚያውቁትን ሰዎች የሚያቁት→ ነገር ደግሞ ስህተት ነው ካልክ ደግሞ ማስረጃ ማሳሳት ነው፣ ማስረጃ ታመጣና አይ ይህ ነገር ትክክል አይደለም ብለህ መከራከር ነው። ይህን ያለው ሙአዝ ቴንክ ዩ። ነገ ስራ ስራ አለክ፣ ይበቃል፣ እንትን በል፣ ረፍት አድርግ። ስለመሻ አንተ ጋር ይህ ይመስላል። ደህና ሁኑ። ያው እንዳጋጣሚ ነው ይህ ነገር ሀፕን ያደረገው። አብሽር፣ አብሽር፣ እንዲህ ያሉ ሰዎች ገብተው እንዲህ ያሉ ጥያቄዎችን ሲያነሱ አሁን እንደመለስከው በስርዓት መልሰህለት ነበር። አልሰማም ካለ ደግሞ ይቅርታ ብለህ ከረስ መሰናበት ነው። አለቀ። ለመስማት ዝግጁ ካልሆነ መሰናበት ነው። ምን እ በሱ ጆሮ አንተ ነው እንደ የምትጠየቀው። አንተ እኮ ስለምትናገረው ነገር እንጂ እሱ ስለሚሰማው ነገር እኮ ግዴታ የለብትም፣ አይደል? ማብራራቱን አብራርተህለታል። መስማት ደግሞ አልፈለገም ሰውየው። መልስ ይዞ ነው የመጣው። መልስ ይዞ የመጣ ሰው ደግሞ የአንተ ማብራራት ሳይሆን ያንተን የእሱን መልስ መቀበልህን ብቻ ነው የሚፈልገው። ያ ነገር ደግሞ አይከሰትም። ይህን ያለው አየ ሀቢብ ላ ሰላም ሆንልኛ ደህና ደሩ ደህና ባሉ ብያለሁ። ሰላም አለይኩም። ዋው በጣም ደስ ይላል። ምክንያት ተፈጠረና ያው ትምህርት ለመማርም ምክንያት ሆነን ጋሽ ደምረው የቤተሰቡን ሃይማኖት ሊያስቀጥል እኮ ነው ኦርቶዶክስ ውስጥ የገባው እንጂ ገብቶት አይደለም። ደምረው ስለ ኦርቶዶክስ ደምረው ከመለሰልኝ እኔ አስር አንበሳ ነው የማወርድለት ለደምረው ፊቱ እስኪስቅ ድረስ ማለት ነው። ሙሉ የጥርሱ ብቻ አይደለም ፊቱ ሙሉ እስኪስቅ ድረስ አንበሳ በአንበሳ ነው የማደርገው። ደሜ ዘር ለማስቀጠል ነው ወደ ኦርቶዶክስ የተመለሰው። ጨዋ ነው። ብዙም ቦታ ያልሰጠውት ለዛ ስለማቀው እና በጣም ዘና የሚያደርገኝ ሰው ነው። ባይዘው ቲክቶክ ላይ በጣም ይመቸኛል። ዛሬ የገባውበት ምክንያት ባቡል ኬር እርዳታ ተቋም ዝም ብሎ ፎሎወር ካደረጋችሁ ተቋሙን ሰፖርት ለማድረግ ለመርዳት ነው። እነ እንዲህ አይነት ቻሌንጆችን እስኪ ለምን አልሞክርም ብዬ ነው። ለማንኛውም እስኪ ቻሌንጁን በቪዲዮ አጭር ቪዲዮ ሰርቼ እንትን እለዋለሁ። ምን ምን ይስ ምን ምን ትላላችሁ? ገንዘቡ አነሰ ወይስ ፎሎወሩ አነሰ ወይስ ጥሩ ሀሳብ ነው? ገብታችኋል አይደል? ማለት እዚህ ቲክቶክ ላይ እኔ ኦሬዲ 35000 ምናምን ሌላም አካውንት አለኝ፣ ባይ ዘዌ 35 ሺህ ፎሎወር አለኝ ምንም አልሰራበትም። እኔ ግን ወደ 200 ወይም ወደ 300 ሺህ ካደረሳችሁት ገንዘብ ለነዳያን፣ ለተቸገሩ ሰዎች በባቡል ኬር ድርጅት ገንዘብ አስገባለሁ። ፎሎወር እንትን ካላችሁት ማለት ነው። ሁሌም ብታገዙ ጥሩ ነው። ያ እስቲ አጭር ቪዲዮ ሰራለሁ፣ ቲክቶክ ላይ ፖስት አደርጋለሁ። ሼር በማድረግ ተባበሩ፣ ሼር በማድረግ ተባበሩ። ሁላችንም እንደዚህ አይነት ነገሮች ብር እንትን መርዳት የምትችሉ ሰዎች እንዲህ አይነት ቻለንጆችን እያዘጋጃችሁ ተቋሙን ብንደግፍ አሪፍ ነው። በጣም በጣም እናቶች አባቶች ብዙ ሰዎች የሚረዱበት ተቋም ነው። ልክ እንደ ሜቄዲኒያ ነው እንደሚባለው፣ እንደዛ ተቋም ነው እና አ ይሄን ይመስላል እና ደናውኑ ሎጣ ነው። በጣም ደክሞኛል። ትንሽ ጉንፋን ስለያዘኝ ማውራት አልችልም። ደናው ሰላም አለይኩም።